በረ የምረዳሽ የጉድቀን አይመሽም አሉ እያሉ ነው የፅናት አባት። እንዴት ዋልሽ ጼ? እያለች ነው ጼ ወጥ ቤት ውስጥ ነችና ምሮ ትንሽ ነው ልክ አይደለም። ፀሐይ እኮ ነው እያለች ነው ጽናት። ምሮ የአባቴ ጉዳይ እያሳሰበኝ ነው። ምን ነው አመማቸው እንዴ? እያለች ነው ክሩ። አይ አላቅም፣ ግን አባቴ የሚተክዘው የሆነ ነገር ሲሆን ነው፣ ዝም ብሎ አይደለም። አባቴን በእንደዚህ አይነት ሁኔታ ማየት አልችልም። አዎ ይከብዳል። ምናልባት ዕቃቸውን ሌባ ስለወሰደባቸው ይሆናል። እሱ ብቻ እኮ አይደለም፣ አባቴ በጣም ተሳኳል። ምግብ ራሱ ለብቻዬ እንዳያሰሪ ብሎ ከለከለኝ። ታዲያ ምን ይሻላል? አላቅም እኔ አሁን ብር ከሰጠውት ከየት አመጣሽ ይለኛል። እባክሽን በአንቺ ስም አድርገ ሲጭድኝ ምሮ እያለች ነው ጽናት እንደዛ ይሻላል ወይ? ለምን በክሩቤል አሰችም? እንደዛማ አይሆንም። በጣም ሁለታ ወዛብኝ እያለ ነው የክሩቤል። አባትሽ ግን በጣም ነው የሚሳቀቁት። ምን ያድርግ ብለሽ ነው? እቤቱ የለመደ ሰው ሰው ሀገር ያውም በሰው ቤት ተደርቦ እንዴት ይሁን እያለችን እሺ እኔ ልስራ ምግቡን አንቺ ሂጂ እናውሪያቸው፣ አለች ኧረ፣ ተይው ቀኑን ሙሉ አንቺን ሳለፋሽ እየው አልኩኝ። አንቺ ደግሞ የምታካብጂውን ነገር አለ። እንደዚህ ስትይ እኮ የምታርቅኝ ይመስለኛል አለች። ሀልሽ። እሺ፣ ግን በጣም አመሰግናለሁ። አንቺ እንደዚህ አትበይኝ፣ እንደዚህ ስትይኝ አራቅሽንም ይመስለኝ። ጽናትዬና ምሮ በጣም ነው የሚዋደዱት እና በጊዜ ይስተካከላል። ምን እንደምልሽ አላውቅም እያለች ነው ጽናትዬ፣ ማለት ነው። እና ጽናትዬ በጣም ተጨንቃለች። ምሮ ደግሞ እንደዚህ አትበይኝ። እኔ እንደዚህ ስትይኝ አራቅሽኝ ይመስለኛል እያለች ነው። ህጅና አባትሽን አውሪው እኔ ሰራለው እያለች እየገዘቻት ነው ማለት ነው። በጣም ደስ ይላል። ደስ የሚል ጓደኝነት ነው እና የጽናትዬ አባት ደግሞ በጣም ተሳቀ። እንደው ልጅ እንደው በጣም ተሳቀቀችብኝ እያሉ ነው ማለት ነው። ያው ጽናትዬ ደግሞ አሁን ምሮ ምግቡን ልሰራላት አየ ጽናት በቃ እንደ ሀገር ነው የምትጨነቂው፣ እንደውም እንደሚሻልሽ አላውቅም እያለች ነው የምሮ ማለት ነው። ከዛ ደግሞ የኪሩቤል አባት ስልክ እያወሩ ነው። ደናነኝ አስቱይ ማማ እንዴት ናት እያሉ ነው። ዋናው ለውጡ ነው። መቼ ነው ከሆስፒታል የምትወጣው እያሉ ነው። እና የኪሩቤል እናት ደግሞ ታማዋን ኪሩቤል አልሰማም፣ ከሰማ ይጨነቃን እያሉ አባት እያሰቡ ነው እና አደራሽ መድኃኒት ምናምን ብለሽ እንት እንዳትያል እያሉት ነው ማለት። እኔና እናትህ አንድ እግራችን ወደ ጉድጓድ እየገባ ነው። ሚስት አግባ። ስለዚህ ወግና ማረግን አሳየን እያሉት ነው። ክሩቤል ጊዜው ስላልደረሰ ነው እንጂ እኔም እኮ ይህን አስቤያለሁ። አንተ ልጅ ከኔ እኩል ሸብት ነው እንዴ? አረ አባ፣ ገና ኮነ እንግዲህ ተናግር ያለው ለእናትህ ደስታ ስትል አድርገው፣ አግባ፣ አለምህል፣ አሳየን፣ እኛ ወደ ጉድጓድ መግቢያችን ሰዓታችን እየደረሰ ነው፣ አርጂተናነ እያለ ነው። አባ ምነካው እንደዚህ ተናግሮኝ እኳ ያቅም። ለምንድ ነው እንደዚህ የሚለው፣ እያለ ክርቤል እየተጨነቀ ነው ማለት ነው። ያሁነው እናትያው አንድ ታማሚዎች ክርቤል አልሰማም የደነግጣን ተብሎ ተደብቋል ማለት ነው። ያው አባትየው ለጽናት ለመናገር እየተዘጋጀ ነው ማለት ነው። ጽናት ክሩቤል ጋር መጣች። የኔ ድንቡሽቦች ነው እዚህ ቁጭ በይ እያላት ነው። ግራ ምን ሆነ? ቆይ አባት ጋር ተጣላችሁ እንዴ? ኧረ በፍፁም አተዋሸኝ። ቅድም ቅዱም አይ ትልቅ ነገር አይደለም። እባክሽ እልቅ ናፈው ናፍቀሽኛል።

ግር አናባት ማሽ በጣም እየከበደኝ ነው አለች እና ነገር ያቸው አለች እና ምን ብዬ ትምህርቴን ማቋራጤ ንስሽ ከአንተ ጋር ፍቅር ጀምረን መጨረሻ አልነግረውም። እዛ ስንት ዳር ገፍች አንተ ጋ እንደዚህ መሆኔን የሚደሰትብህ ይመስልሃል? እያለች ነው ደግሞ ከሀገሬ ስወጣ ወንድ ፈልጋ ነው፣ ወንድ ለምዳ ነው፣ ብዙ ነገር ነው የተባልኩት። ያንን እውን ማድረግ አልፈልግም ጽናቴ ምን እያልሽኝ ምን እያልሽ ነው የምትይው የምትናገሪውም ነገር አልገባኝም፣ አላቅም በቃ ኪራ እያለች ነው አባትየው መጡ ማለት ነው። መጡ አብረው ስለሆኑ አባ ፈልገኝ ነው አለ። ያው አንድ ላይ ሆነው ሲያቸው ደነግጥ ለእናተ ደውልላት አለው። እሺ አንድ ላይ በመሆናቸው ተነዷን መሰለኝ። ያው እንግዲህ እሺ እያለ ነው። ኪሩዌል ተናደደ ጽናት ጋር ሆነው ያው አቋረጣችሁ ማለት ነው እና ቤተሰቦች እየበጣም ደስ የሚል ድራማ ነው እና በጣም ደስ ይላል። በጣም ኪሩዌል ልጅና ጥሩ እያላትኑ ጽናትን እና ቤተሰቦች እየበጣም በጣም ደስ የሚል ድራማ ነው እና ተከታተሉት። እውነት ነው አንችና

ይገባሻም ብለው ያው ቅስሟን ሰብሮ አስሷ ለራሷ እየተሳቀቀች ነው። ደዛ ብሎ ሲነቅ ለምንድን ነው ግን ነገሮቹ እኔ ላይ እንደዚህ የሚበላሹብኝ እያለች ነው። ጽናትዬ ቆይ ለምን እያለች ነው ጽናት ማለት ነው እና በጣም ጽናትዬም ተጨንቃለች እና ቤተሰቦችዬ የጽናት አባትና የ ችግር እያወሩ ነው። እና ቤተሰቦች በጣም ደስ የሚል ድራማ ነው። ተከታተሉት።